ሚዲያል ተማሪ ከሆናችሁ ፕሊዝ ይሄን ቪዲዮ እስከ መጨረሻ እዩ። ለምን ካላችሁ ብዙ ብዙ ሪሚዲያል ተማሪዎች የሚወድቁበት ምክንያት ካለ ለእነዚህ ሶስት ምክንያቶች ናቸው በቃ። ሞስት የሚደጋገሙት እነዚህ ሶስት ጥፋቶች ናቸው ማለት ነው። ፕሊዝ እነዚህን ሶስት ጥፋቶች ዘንድሮ የምትደግሙት ከሆነ ስፔሻሊ፣ ያለፉ ዓመት ብዙ ፖድካስት የተደረጉ ሰዎችን ብታዩ ስፔሻሊ በጣም እነዚህ ሶስት ነጥቦች ላይ በጣም በጣም ፎከስ ያደርጋሉ ሲናገሩም ነበር። ስለዚህ እነዚህን ሶስት ጥፋቶች ወይም እነዚህን ሶስት ነገሮች ካላስተካከላችሁ ሪሊ ነውነጋችሁ ዘንድሮም ሪሚዲያል መውደቃችሁ አይቀርም ማለት ነው። እነዚህ ሶስት ጥፋቶች ምንድን ናቸው? ይህን ቪዲዮ እስከ መጨረሻ ላይ ያሰው። ይሄ ሪሚዲያል ተማሪ ከሆናችሁ ማለት ነው በጣም ነጥባችሁ ላይ ትልቅ ትልቅ ኢፌክት ያመጣል ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻ ማየት እንዳረሱ ማለት ነው። እንዲሁም በዚህ ለዚህ ቻናል አዲስ ከሆናችሁ እንደዚህ አዳዲስ የሪሚዲያል ኢንፎርሜሽኖች የፍሬሽማን ሊሆን ይችላል እንደዚሁም አዳዲስ ኢንፎርሜሽኖችን ስለምናደርሳችሁ አሁን ሰብስክራብ ማድረግ እንዳረሱ ማለት ነው። ብዙቻችሁም ሰብስክራብ እያደረጋችሁ አይደለም። ለእኔ ቻለ ብዙቻችሁ እያያችሁ ግን ሰብስክራብ እያደረጋችሁ አይደለም። ግን ይጠቅማችኋል ማለት ነው። ለዚህ ብዙም ሳንቆይ ወደ ቪዲዮ እንግባ። እንደዚህ ምቆ ሳልጀምር በፊት ይህን ቪዲዮ ላይክ አላደርጋችሁም እንዴ? ተአምሮ የምትጠበቁት እንደዚህ አይነት ኢንፎርሜሽን እየሰጧችሁ እንደዚህ አይነት ጠቃሚ ጠቃሚ እንደዚህ ኮርሶች እየሰጧችሁ ምንድን ለምንድ ላይክ ማታደርጉ እንዴ? በቃ 300 ላይክ ወይም በቃ እንጨምረው እስቲ ቻለንጁን ጨምሮ 500 ላይክ ለዚህ ቪዲዮ ያስፈልጋል። እስቲ ስንት ያስፈልጓል? እናንተ ኮሜንት ላይ ነገሩ ለዚህ ቪዲዮ ማለት ነው። ስለዚህ ብዙም ሳንቆይ ወደ ቪዲዮ እነግባ ማለት ነው። አንደኛው በጣም ሶስት ከምነግራችሁ ቲፕ ውስጥ ማለት ነው፣ ወይም ሶስት ከምነግራችሁ ጥፋቶች ውስጥ ማለት ነው። ብዙ ብዙ የሪሚዲያል ተማሪዎች የሚሳሳቱ ጥፋቶች ናቸው ማለት ነው። እነዚህን ጥፋቶች ካላረማችሁ ተበላችሁ፣ ተበላችሁ ነው የምላችሁ። ግን ሳልጀምር በፊት ከዚህ ቀን ጀምሮ ማለት ነው የሪሚዲያል ፕሪፓሬሽን ክፍል እንሰጣለን። የሪሚዲያል ፕሪፓሬሽን በፓርት አሁን የዚህ የዛሬ ፓርት ዋን ነው ማለት ነው ፓርት ቱ ፓርት ብሎ በክፍል እንቀጥላለን ማለት ነው። ይህን አይዲያ ኮሜንት ላይ ሰጅስት ምታደርግ ከሆነ ኮሜንት ላይ ድሮፕ አርጉልኝ ስቲ እኔም በተከታታይ እንድሰራላችሁ ማለት ነው። ይሄ ፓርት ዋን ነው ማለት ነው። ፓርት ቱ ታይም ማኔጅመንት ሊሆን ይችላል ፕሮግራም አወጣት ሊሆን ይችላል እንግሊዝኛ እስኪላችሁን እንዴት ዲቨሎፕ እንደምታደረጉ ሊሆን ይችላል ወይም የተለያዩ አይዲያዎችን ሪሚዲያል እስኪደ እስኪደርስ ድረስ ሪሚዲያል ፕሪፓሬሽን በተለያየ መልኮች ውስጥ እንሰጣችኋለን ማለት ነው። እስኪደርስ ማለት ነው በለየት ባለ መልኮች እንሰጣችኋለን። ብዙም ሳንቆይባችሁ ወደ ቪዲዮ እንግባ። እነዚህ ሶስት ጥፋቶች እነምን ናቸው? ሪሚዲያል ተማሪዎችን ብዙ ጊዜ የሚያስወድቁ እነዚህ ምንድን ነው? አካበድኩ ምና ለቱ ትችላላችሁ ነው። ትንሽ ሊመስሉ ይችላሉ፣ ግን በጣም መቶ ሰማንያ ዲግሪ ብዙዎችን ሊያስወድቅ የሚችሉ ጥፋቶች ናቸው። ምንድን ናቸው? ልንገራችሁ እነዚህ ሶስት ናቸው። አንደኛው ባድ ፍሬንድ ምንድን ነው ታሮ፣ ባድ ፍሬንድ ምንድን ነው ኢፌክት የሚያደርጉ በጣም ኢፌክት ከሚያደርጓቸው ውስጥ ዶርም ውስጥ ማለት ነው ኢቨን የተለያየ ክላስ ውስጥም ሊያጋጥማቸው ይችላል። ይሄ ግን ሪሚዲያል ያል ያለፈ ሰው የሚነግራቸው ነገር ነው። ሰው ብዙ ጊዜ የሚወድቀው ወደ ሶስት የሚሄደው ሪሚዲያል ገብቶ ወይ ዩኒቨርሲቲ ከገባ በኋላ ብዙ ጊዜ ከፈተና እንዲወድቅ የሚያደርገው መጨረሻ ጊዜ ሲደርስ ጊዜ ለፈተና ፕሪፔር ሊያደርግ ይሞክራል። ምንድን ነው ባድ ፍሬንድ ነው ማለት ነው። መጥፎ ጓደኛን በጣም ተጠንቀቁ። ይሄ አንደኛው ነው። ሁለተኛው ምንድን ነው ካላችሁን፣ ታይም ማኔጅመንት ማለት ነው። ታይም ማኔጅመንት አጠቃቀም ብዙ ብዙ ተማሪዎች አያውቁም። ታይም ማኔጅመንት ማለት ነው። ይሄ ግን ታይም ማኔጅመንት ስፔሻሊ አሁን ያላችሁት የሃይስኩል ደረጃ ላይ አይደላችሁም። በቃ ሪ እመኑ ወጥታችኋል ከሃይስኩል ደረጃ። አሁን ሊቭሉ ሀይ ሆኗል ማለት ነው። ታይም ማኔጅመንታችሁን በተለያየ ሁኔታ ማኔጅ ልታደረጉ ይችላል። እኔ በጣም ሃይስኩል እያለሁ ጊዜ በጣም የጠቀሙኝ የታይም ማኔጅመንት ሁኔታዎች ነበሩ። በጣም እነሱን አፕላይ እንዳደርግላችሁ በቪዲዮ ድሮፕ እንዳደርግላችሁ እኔ እየጠቀሙ ብዙዎችንም ሰጀስት ያደረኩበት እንደስራ ተጠቅማላችሁ ከፈለጋችሁ ይሄም የሪሚዲያል ፕሪፓሬሽን ውስጥ ፓርት ውስጥ እንዲካተት ከፈለጋችሁ ነገሩን ኮሜንት ላይ ይሰራላችኋለሁ ማለት ነው። ግን በዚህ ቪዲዮ ቀላል አድርጌ ልንገራችሁ፣ ታይም ማኔጅመንት በጣም ወሳኝ የሆነ ለምን እንደሆነ ልንገራችሁ። ታይም ማኔጅመንት ብዙ ጊዜ ሰው ሪሚዲያል ፕሪፓሬሽን ቀድሞ እንዲዘጋጅ ያደርገዋል። ዛሬ ቀን ይሄ ምን ላድርግ፣ ዛሬ ቀን ይሄ ምን ላድርግ፣ ከላይፍ ባላንሳችሁ ጋር እንደዚሁም የታይማችሁን ፍሪ ሊሆን ይችላል። ፍሬ አርግታችሁ አውጥታችሁ የጥናት ጊዜ ያለ የጥናት ጊዜ ፍሬ አርግታችሁ አውጥታችሁ የምግብ ጊዜ ያለ የምን ጊዜ። በዚህ ሁኔታ ታይም ማኔጅ ካላርጋችሁ በጣም ተበላችሁ። ሁለተኛ ብዙ ተማሪዎች ታይም ዩኒቨርሲቲ ሲገቡ ታይም ማኔጅመንታችሁን አያውቁም። ታይም ማኔጅመንት እንዴት እንደሚደረግ አያውቁም። እንዳፈሩ ከፈለጋችሁ ሰራላችኋሉ፣ አታስቡ። ይሄ ሁለተኛ ግን መጠንቀቅ አለባችሁ፣ ሀሳብ ላይ ማስገባት አለባችሁ። ይሄ ሁለተኛ ሁለተኛው ነው ማለት ነው። ሶስተኛ ምንድን ነው? ኢንግሊሽ ላንግዌጅ ስኪል በቃ ይሄ ያለፈው ቪዲዮ ላይም ነገር ያለው ማለት ነው። ኢንግሊሽ ላንግዌጅ ስኪል በጣም ዩኒቨርሲቲ ከገባችሁ፣ ዩኒቨርሲቲ በቃ ዩኒቨርሲቲ ሌቭል ከገባችሁ ከሀያ ስኩል እና ዩኒቨርሲቲ ተማሪ ለየት የሚያደርገው ይሄ ነው ማለት ነው። እንግሊዝኛ ያኔ አድቫንስድ ይሆናል። አስተማሪዎች አድቫንስድ ይሆናሉ። በእንግሊዝኛ እንደዚህ አሁን እንደኛ እየተረጎመ ምን እያሉ ምን እያሉ አይሁኑ ማለት ነው። ትንሽ አስተምሮ ይወጣሉ ማለት ነው። በቃ ትንሽ ነው የሚያስተምሩት፣ ይወጣሉ። ምንም አያስረዱም። ያኔ እንግሊዝኛ ሊቪላችሁ ላይ በጣም በጣም መጠንቀቅ አለባቸው። ሪሊ ነግራችሁ እንግሊዝኛ ሊቪል ከአንዱ ተማሪ ከአንዱ ተማሪ ሊቭል ሀያ ማምጣት ወይም ከፍተኛ ሀያ ማምጣት ሊቭል ላይ በጣም ዲፔንድ የሚያደርጉ ካለ እንግሊዝኛ ላንጉጅ ነው ማለት ነው።

ኢቨን እዛ ውስጥ የተለያዩ እንግሊዝኛ ሳብጀክቶች ብቻ ሳይሆን ማለት ነው ባዮሎጂ እና ማትስ አስተማሪዎችም ሲያስረዱ በጣም አድቫንስ ይሆናሉ። ያኔ አሁን ካልተረዳችሁ ተበላችሁ ማለት ነው እስል ግራማር ምናምን እያልኩ አይደለም። እንግሊሽ ኮሙኒኬሽን ስኪል ማለት ነው። ኮሙኒኬሽን ማውራት፣ የማውራታችሁ እንግሊዝኛ አንደርስታንድ የማረጋችሁ ጥበብ ማለት ነው። ለዚህ እነዚህን ሶስት ስህተቶች ፕሊስ አስተካክሉና ሪሚዲያል ግቡ። እንደለጋችሁ ደሞ ቪዲዮ ሰርችላችሁ ቪዲዮ ሰርችላችሁ አለ ማለት ነው ዲቴል ፋርዘር አድርጌ እስከ ሲቱ ማለት ነው። ከፍሮም ቢግነር ቱ አድቫንስድ እንዴት እንግሊዝኛ ምን ያህል ሌቪሎች ስትሎ የሚያልፈው እንዴት እንግሊዝኛ በትክክል ኮሚኒኬት ማድረግ ትችላላችሁ፣ እንግሊዝኛ እስኪላችሁ እንዲ ዲቨሎፕ ማድረግ ትችላላችሁ የሚለውን ዲቴል የሆነ ፋርዘር በሆነ ቪዲዮ ሰርቼላችኋለሁ ማለት ነው። ዘሞስት ይጠቅማል ቪዲዮ ከሰሮት ብዬ ማስበው ይሄ ቪዲዮ ማለት ነው። እንግሊዝኛ በአንድ ወር ውስጥ እንዴት ሌቪላችሁን ሀይ ማድረግ እንዴት እንችሉ ይህም ቪዲዮ ሰርቻለሁ ማለት ነው። ይኸው አስቀምጥላችኋለሁ፣ እዚጋ ግቡና ይሁት። ከዛ በፊት ግን ጀነራሊ 12 ሰዓት ላይ ዛሬ ለናቸ ለናቹራልም ለሶሻልም ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ሂስትሪ፣ ጂኦግራፊ፣ እንግሊዝኛ ማቴማቲክስ ለሁላችሁም ምርጥ ያጠናን ዘዴ ማለት ነው። ሁሉንም ሳብጀክቶች እንዴት እንደምታጠኑ ነው። ዛሬ 12 ሰዓት ላይ ቪዲዮ ይለቀቃል ማለት ነው። ሁላችሁም ሬዲዮውን ኮሜንት ላይ መልሱ። ሬዲ ሬዲ ሬዲ ነኝ ባሉ ሁላችሁም ሳንጨርሰው በፊት ላይክ ማድረጋችሁን እንዳትረሱ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን